አነዚፉ አስናኒ ጥርሴን አጸዳለሁ። አስተሐሙ አይ ቴክ ኤ ሻወር ሻወር እወስዳለሁ። አሽረቡ ፊንጃነ ቀህዋ አይ ድሪንክ ኤ ካፕ ኦፍ ኮፊ ቡና እጠጣለሁ። አይ ኢት ብሬክፋስት አኩሉ ፉጡሪ ቁርሴን እመገባለሁ። አይ ፓክ ማይ ባግ አጀሂዙ ሐቂበቲ ቦርሳዬን አዘጋጃለሁ። አይ ሊቭ ዘ ሃውስ አጋዲሩል በይታ ከቤት እወጣለሁ። ለ ወደ ስራ ኣይ ቴክ ዘ ባስ አረከቡል ሓፊለ ባስ እይዛለሁ። ኣይ ሃቭ ላንች ኣተናወሉል ገዳ ምሳ እበላለሁ። ኣይ ቶክ ዊዝ ማይ ኮሌግስ ኣተሓደቱ መዓ ዙመላኢ ከስራ ባልደረቦቼ ጋር ኣወራለሁ፣ እጫወታለሁ። እጫወታለው ኣይ ቼክ ማይ ኢሜልስ አተፈቃዶ ሪሳይል ኤሌክትሮኒየ ኢሜይሌን ቼክ አደርጋለሁ። ቼክ ሚሴች ለ ይ ታይክ ኤ ብሬክ አኹዙ ስትራሐተን እረፍት እወስዳለሁ። ኢ ድሪንክ ቲ ኢን ድ አፍተርኑን አሽረቡ ሻይ ፊል ዙህር ከሰዓት ሻይ እጠጣለሁ። ሻይ ቡናለው። ኢ ኮንቲኒዩ ዎርኪንግ ዋሲሉ ለዓመለ ስራዬን እቀጥላለሁ።

ከጓደኞቼ ጋር ዞር ዞር እወጣለሁ። ወካ አረጋለሁ አይ ኤክሰርሳይዝ ኡማሪ ሱር ሪያዳ ጂም ስፖርት እሰራለሁ። አይ ሃቭ ዲነር አተናወሉ ለዓሻ እራት እመገባለሁ። አይ ዋሽ ዘ ዲሽዝ አክዚሉ ላባቅ ሳሕኖቹን አጠጥባለሁኝ። አይ ስፔንድ ታይም ዊዝ ማይ ፋሚሊ አቅዲ ወቅተን ማዓ ኢልቲ ከቤተሰቦቼ ጋር አሳልፋለሁ፣ ጫውታለሁ። አይቴክ ሾዋ ቢፎር ስሊፒ አስተሒሙ ቀብለ ኖም ከመተኛቴ በፊት ሻወር ወስዳለሁ። አብሬሽ ማይ ቲቭ ቢፎር ቤድ ኦነዚፉ አስናኒ ቀብለ ኖም ከመተኛቴ በፊት ጥርሴን አጸዳለሁ። አይ ፑቶን ማይ ፔጃማስ አሮተዲ መለቢሰ ነውም የመኝታ ልብስ እለብሳለሁ። አይ ሴድ ማይ አላርም ፎር ቱሞሮ አዶቢጡ ሙነብሐ አላርም እሞላለሁ። አይ ቲንክ አ ማደይ ኡፈኪሩ ፊ የውሚ ስለ ውሎ ስላሳለፍኩት አንዳንድ ነገር አስባለሁኝ። አይሴት ማይ ፒሎው ኦራቴቡ ዊሳደቲ ትራሴን አመቻቻለሁ። አይስሊፕ አናሙ እተኛለሁ።